ዘጠነኛ ቀኑን በያዘው የእስራኤልና ኢራን ግጭት በሁለቱም ወገን የሚደረጉ የአየር ጥቃቶች ተጠናክረው ቀጥለዋል። እስራኤል የኢራን ኒውክለር መሰረተ ልማቶችን ኢላማ አድርጋ ማጥቃቷን ቀጥላለች። ኢራን በበኩሏ ወደ እስራኤል ከተሞች የምታስወነጭፈውን የሚሳኤል ቁጥር ከፍ አድርጋለች። የተለያዩ ወገኖች የተለያየ ሀሳብ እየሰጡበት የሚገኘው ይህ የተኩሱ ልውውጥ የቀጠናው ስጋት ሆኖ ቀጥሏል። በቱርክ በውይይት ላይ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ግጭቱን በዲፕሎማሲያዊ መንገድ ለመፍታት የምንችለው እስራኤል ጥቃቷን ስታቆም ብቻ ነው ብለዋል። ሀገራቸው የምታካሄደው የኒውክሌር ልማት ሰላማዊ ነው ያሉት ሚኒስትሩ የእስራኤል ጥቃት ዓለም አቀፍ ሕግን የሚጣረስ ነው ብለውታል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከኒውክሊየር መርሃ ግብሩ ጋር በተያያዘ ከአሜሪካ ጋር ተስፋ ሰጪ ውይይት እየተደረገ ባለበት ሁኔታ እስራኤል ጥቃት መሰንዘሯን ገልጸዋል። በህዝባቸው ላይ ጥቃት እየተሰነዘረ ለውይይት ልንቀመጥ አንችልም ያሉት ሚኒስትሩ ዲፕሎማሲያዊ ውይይት የሚታሰበው እስራኤል ጥቃት መሰንዘሯን ስታቆም ብቻ መሆኑን አስረግጠው ገልጸዋል። በህዝቤ ላይ በአሜሪካ ድጋፍ ቦምብ እየወረደ ከአሜሪካ ጋር ለድርድር ልንቀመጥ አንችልም ብለዋል። አሜሪካ በጥቃቱ እጇ እንደሌለበት ብትሆንም በጥቃቱ ተሳ ተሳታፊ መሆኗን የሚያሳዩ አመላካች ነገሮች አይተናል ነው ያሉት። አሜሪካ ግጭቱ ከተጀመረ የመጀመሪያ ቀን ጀምሮ በጥቃቱ ላይ እጁ አለበትም ብለዋል። አሜሪካ ወደ ማጥቃት የምትቀላቀል ከሆነ ሁኔታው ለየትኛውም ወገን አስፈሪ ነው ነው ያሉት። ኢራን በኒውክሌር ፕሮግራሟ ላይ ለመነጋገር ዝግጁ ነች ያሉ ሲሆን የግን የሚሆነው ጥቃቱ ሲቆም ብቻ መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር በ2015 ኢራን የኒውክሌር ፕሮግራሟን ተከትሎ የረዥም ጊዜ ስምምነት ከዓለም የሀያል ሀገራት ቡድን ጋር ማድረጓን ያስታወሱት ሚኒስትሩ አሁንም ለድርድርና ውይይት እድል አለ ብለዋል። ኢራን ለዲፕሎማሲያዊ ውይይት ዝግጁ በሆነችበት ሁኔታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ጥቃት ለመሰንዘር የቀረበ ዕቅድ አጽድቀዋል የሚለውን ተከትሎ የኢራን የውጭ ጉዳይ ሚኒስትሩ አሜሪካ ወደ ማጥቃት የምትቀላቀል ከሆነ ለየትኛውም ወገን ሁኔታው አይበጅም ብለዋል። ዶናልድ ትራምፕ የአሜሪካ የብሔራዊ መረጃ ዳይሬክተር ኢራን የኒውክሌር ጦር መሳሪያ እያበለጸገች ነው ለሚለው ማረጋገጫ የለውም ተብለው ለተነሳላቸው ጥያቄ መረጃው ተሳስተዋል በማለት በኢራን ጉዳይ ያላቸውን ነቀፌታ አረጋግጠዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው የእስራኤልና ኢራን ግጭት መስፋፋት ማንም ወደማይመልሰው እሳት ሊሸጋገር ይችላል ሲሉ ስጋታቸውን ገልጸዋል። ሁለቱም ወገኖች ወደ ውይይት በመምጣት ችግሩን ሊፈቱ እንደሚገባም ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በበኩላቸው የኢራን የኒውክሌር መሰረተ ልማት ጣቢያዎችን ኢላማ በማድረግ እስራኤል ጥቃት እየሰነዘረች መሆኑን ገልጸዋል። ሚኒስትሩ እስራኤል በኢራን ቆም ከተማ አፓርትመንት ላይ በፈጸመችው የአየር ጥቃት አንድ የኢራን ከፍተኛ ደህንነት አዛዥ ተገለዋል ብለዋል። በሌላ በኩል በቅርብ ሰዓት ውስጥ በኢራን በኩል በወጡ መረጃዎች ጥቃቱ ሲጀመር ከዘጠኝ ቀን በፊት ተገለዋል የተባሉ የእስራኤል ጠቅላይ መሪ አያቶላህ አሊ በጥቃቱ ጉዳት ደርሶባቸው የነበረ ቢሆንም አለመሞታቸውን የኢራን የሀገር ውስጥ ሚዲያዎች ዘግበዋል። በሌላ በኩል ኢራንም ዛሬ ጠዋት ወደ ማዕከላዊ እስራኤል ሚሳኤል እያስወነጨፈች ሲሆን በተለያዩ አካባቢዎች እሳት ታይተዋል። ጉዳትም ተመዝግቧል ተብሏል።